ምክትል ጠቅላይ ሚኒስትሩ አያይዘውም የለውጡ መንግስት ከመጣ በኋላ ጠቅላይ ሚኒስትሩ ዶክተር አብይ አህመድ ወደ ጎንደር ባቀኑበት አጋጣሚ መጀመሪያ የተመለከቱት እነኚህን አብያተ መንግስታት እንደነበር በማስታወስ ወደ እድሳትም የተገባው በእሳቸው አማካኝነት መሆኑን ተናግረዋል። ክቡር ጠቅላይ ሚኒስትሩ ወደ ጎንደር ከሄዱ በኋላ የመጀመሪያ ያዩት ያንን ቅርስ ነው። ቅርሱን ለመጠገንና ወደፊት ላለው ለማስተላለፍ የወሰኑትም ወዲያው እንዳዩት ነበር፣ ይሄ መጠገን አለበት ያሉት። የፋሲል አብያተ መንግስታት እድሳት ሲጀመርም ከውጭና ከውስጥ አትችሉም አትንኩት የሚሉ ብዙ ፈተናዎችና ትችቶች እንደነበሩም ያስታውሳሉ። ከውጭ በኩል ይህን ቅርስ አትንኩት ከነካችሁት ይፈርሳል፣ ስለዚህ ዝም ብሎ ይቀመጥ፣ መነካካት የለበትም የሚል በጣም ትልቅ ተጽዕኖ ነበረብን። ከውስጥ ደግሞ ያንንም በማየት ይሄ ቅርስ መጠገን የለበትም የሚል እና በሀገር ውስጥ አቅም አይቻልም የሚሉ አስተሳሰቦችና አመለካከቶች ነበሩ።